ደግሞ ስማ፣ ያማን ነው የምትለው? ያው ሆዳሙ ሞገስ፣ ሞገስ እሱንም በደንብ አስጠንቅቀ ንገረው በል። ጠዋቱ መጥቼ እዚህ ተገተርኩኝ። አሁን እኮ ተሰላችቼ ልሄድ ስል የጠራኝ እኮ ነው። የጠራሀኝ? ኧረ ተውኝማ የማያሰናዝር ነገር ገጥሞኝ እኮ ነው። ምን ገጠመ አከለ? አይ እዚህ ታችኛው መንደር አንድ መሳሪያ ልግዛብዬ እኮ እና አንተ ማኝ ትሆነኛለህ ብዬ። ምን ችግር አለ? ሰውዬውማ እንዲያለ በቃ ከለ ይታይሽን በጥብቅ ይወዳት እና ይፈቅራታል። ይታይሽ ደግሞ ምንም እኳን ዝውር ብላ እያየችው አይደለም። ይታይሽ የምትፈልገው ሞገስ የሚባለውን እንግዲህ ያናራቂ ቃፋፊ እና ሆዳም የሆነ ሰው ሲሆን በዚህ የተነሳ እንግዲህ ያ ሞገስ የሚባለው ሰው በባለፈው አክል እና ጓደኛው ተባብረው አግተውት ነበረ። ከይታይሽ እንዲርቅም አስጠንቅቀው ነግረውታል። በዚህ የተነሳ እንግዲህ በጠፋበት ጊዜ ለምንድን ነው ጥለኛ የሄድከው እና እንለያይ ያልከኝ በማለት ይታይሽ እንግዲህ ሞገስን በጣም ተቆጥተው ነበረ። አከል እንግዲህ በዛ በምትወደው ጓደኛዋ በሞገስ እጅ እንድትታገት እና በክንዴ በምታምነው በጎረቤቷ በሆነው ሰው እንግዲህ አስጠይቆ ለማግባት ቢሞክርም ክንዴ እንደጋግሞ ሽማግሌ ቢልክም ብልክም ይታይሽ እሺ እያለች አይደለም። በዚህ የተነሳ አንድ አሳመቶለታል። ያ ሞገስ የሚባለው በጣም ስለምትወደው ይታይሽ ራሱ ሰርቆና አግቶ እንዲያመጣለት ይጠይቀዋል። እንግዲህ ያ ሞገስ የተባለው ለነፍሱ ስለሚፈራ ይህን ጉዳይም አላደርግም ቢል ባለፈው ያደረሰበትን ከጓደኛው ጋር ያስታውሰዋል። ይህ ከሆነ ከሚሆንብኝም እኔ ይታይሽ ከራሴ ስለማትበልጥ እሺ በቃ አግታት አለው በማለት እንግዲህ ይስማማል። ክንዴህንና ሞገስን አግተው እንዲያመጡለት ቢያደርግም። ቀደም ብሎ እንግዲህ እጅጉ አብሯ ስለሚኖር ከቤቷ ከዛ ቤት እንደሚወጣ እንዲሁም ደግሞ እንደሚፈልገው አድርጎ ቤቱን በጠዋቱ ተነስቶ እንዲለቀው አድርጓል። እጅጉም እንግዲህ በጠዋቱ ተነሳና ይታይሽ እንግዲህ መጣር ልትጠጥድ እያሰናዳች እያለ እኔ ምልሽ ይታይሽ ያ ታከለኮ በጠዋት እፈልጋለሁ ብሎኛል። ለጥብቅ ጉዳይ ነው የምፈልገው ስላለኝ መውጣት አለብኝ እና ራሽን ጠብቂ ብሎ ይሰናበታታል። አከል እንግዲህ የራሱ የሆነ ሀሳብ እና መላ ስላለው ይታይሸን ከባዶ ቤት ብቻዋን ከሆነች እነዚህ ሁለት ሰዎች ለማገት ይቀላቸዋል በማለት እንግዲህ ከቤት እንዲወጣ አድርጎታል። ይህንን ሀሳብ እንግዲህ ያጓደኘው ስንሾ ብቻ ነው የሚያውቀው። ስንሾውም በሀሳቡ በጣም ይገርማል። አንተ ምን አይነት ሰይጣናዊ ሀሳብ ነው ያመጣው? እንዴት እንዴት ብታስበው ነው? ሞገስን ስለምትወደው ጭራሽ ራሱ እንዲያገታት ያደረገው፣ ማንም እኮ ሀሳብ ሊመጣለት አይችልም፣ አረ ድንቅ ሰውን በማለት እንግዲህ ያሞግዘዋል። እኔን አታውቀኝም ማለት ነው፣ እሷ ማለት እንደዚህ ነች። በቃ በጠፋይም ቢካለች እንግዲህ እንደዛ አድርጋታለሁ ይላል። ክንዴም እንግዲህ ተልኮ ነበረ። በጧቱ ከይታይሽ ቤት ሄዶ ያንን ታከለ የሚባል ሰውዬ እንድታገባ ደጋግሞ ይጠይቃታል። ታከል የሚባለው እኮ በጣም ተጉ ሰራተኛ ገበሬ አርሶ የሚያበላ ብዙ ነገሮች ይችላል፣ ጉልበትም አለው። እንደው ባክሻከልን አግብ እያለ የለመናት፣ አልከ እንዴ ይብላለች፣ እኔ ምንም አልወደውም፣ እዚ አካባቢ ወንድ ጠፋ ቢባል እኳነሱን አላገቡም በማለት ለፍንዴ ቁርጥ ያላሳዋን ታሳውቀዋለች። ክንዴም በጣም እንደሚሰርቃት እና እንደሚያግታት አጥብቆ ስለነገረው አከል የሚባለው በጸባይ ለማሳመን እየሞከረ ነው። ልጅቷ ግን ምንም እሺ እያለች አልነበረም። እኔ ነገርኩ በቃ፣ አይሆንም፣ አይሆንም አለች። እንግዲህ ይታይሻ፣ ምርር አልፈልግም ስትል፣ ከእንዴም እንግዲህ፣ ሌላ የደበቅሽው ነገር አለ ወይስ እኔ የማላውቀው ወይስ ደግሞ የጀመርሽው ነገር አለ? ምንድን ነው እንደዚህ እምቢ ያልሽ ሳሻፈረኛልሽ ሌላ የጀመርሽው ነገር ቢኖረች ነው እንጂ እንደዚህማ እምቢ አትይም ይላታል። በቃ እኔ የለኝም በማለት አሁንማ ደገመች። ለቃልሆን እና ጥሏት ይሄዳል። ሞገስም በመንገድ እየሄደ እያለ አክልና ነው ስንሸው ያገኙታል። በመጀመሪያ እንግዲህ አክልን ነበር ያገኘው እና ሲያገኘው በጣም ይርበተበታል። ምንድን ነው እንዳደበድበኝ፣ ኧረ እባክህ እያለ ተንተባተ በገና ሳይነከው ሳይነገው፣ አክለም እንግዲህ አንተ ሽንታምና አጋስ ሲሆን ከሰውዬ እኔ ምንም አላደርግህም ፈሪ ምንድን ነው እንደዚህ የሚያርበተበትን? ሲጀመር ነገር ልጅቷን ከተቀጣጠርንበት በጠዋት ይዛት እንድትመጣ አንተ እና ክንዴ ደግሞ አጥበቀ ነገር ውለህ ክንዴ ይህንን ሀሳብ እሱን ማምጣት መፈጸም አለበት ይለዋል። ሞገስን በመርበትበት እሺ ይልና እንግዲህ ይታይሽን ለማገት ይስማማል! ያስንሸው የሚባል የታከለ ጓደኛ እንግዲህ ሁሉን ነገር ስለሚያውቅ ጎበዝ እያለ ማበረታታቱን ቀጥሎታል። ሁላቸውም እንግዲህ በየመንገዳቸው እየሄዱ ነው፣ ወደ ይታይሽ ቤት። በጠዋትም እንግዲህ እጅጎ የተባለውን ከዛ ቤት አስወጡት። ይታይሽም እንግዲህ ወደ ሽንት ቤት ወጣ ስትል፣ እነሱም ሄደው እንግዲህ ቦታ ቦታቸውን ይዘው ጥሩ የሚባል ጊዜ እና መቼ ቦታ እስከሚያገኙ ድረስ ተደብቀው እያዩት ነው። ይህ ሀሳብ ከመጣ በኋላ ሞገስ የሚባለው በጣም ተጨንቋል። አረቂ ቤት ሄዶ እንግዲህ ማንጠግቦሽን እንግዲህ ቅጅል አረቂ በማለት ያዛታል። ይታይሽም እንግዲህ ብድግ አለችና ቀዳችለት፣ የቀዳችነት አረቂውን ወዲያውኑ እንደሰጠችው በአንድ ትንፋሽን ጥጥ ያረገዋል። እንግዲህ ማንጠግቦሽ በጣም ተገረመች። እንዲ ዛሬ ያለ ወትሮ ደግሞ እንዴት ነው የሚጠጣው ብላ ዝም ብላ በግርም ታየችው። ቅጅል የተባለች አሁንም አሁንም ቅድት ታረገችለት፣ አሁንም በአንድ ትንፋሽን ጥጥ ያረገዋል። ቅጅሌ ሶስተኛ ይላታል! እንደ ዛሬ በሰላም ነው ነው ይህን ያክል የምጠጣው ምን ተገኝቶ ነው ትለዋለች ምንም አያገባሽም አይ እኔ በዚህ ሁኔታ ሆነ ማ ይሄን አረቂ ሊቀዳል አልችልም ታዲያ ምን ችግር አለው አንቺም ቢብትኝ ሌላ አረቂ ቤት ሞልቶልኝ አይደለ የራስሽ ጉዳይ በማለት እንግዲህ አረቂ ቤቱ አንትቶ ወደ ሌላ ይሄዳል ይታይሽ ምግር አገባት እንግዲህ ሞገስ እናከለ እቀደም ብለው ከዛ አረቂ ቤት ተገናኝተው ምንም ሰላምታ አልተሰጣጡም ነበር። በዛ ሁኔታ የታሸው ስለነበረ በድጋሚ መጥቶ ደግሞ ይናረቅ እንደዚህ ልክ እንደ ውሃ ጭልጥ ሲያደርገው ጥያቄ የፈጠረባት እንዶ እዛ አካባቢ አንድ ጤነኛ ሰው የለም እንዴ? ምን ተፈጥሮ ነው በማለት እንግዲህ ብቻዋን ማጉረምረም ጀመረች። ክንዴም እንግዲህ ወደ ቤት ከሄደ በኋላ ኩርምት ብሎ እያሰበ ነው። ባለቤቱም አየችው እና ክንዴ ክንዴ ትለዋለች አይሰማም። ምን ሆነ ነው? በአክል ዝም ባይጨቅጭቅኝ ምንም አልሆንኩም በማለት ይገላምጣታል። ምክንያቱም ያከለ የሚባለው በጣም ወሳኝ ነገር እና አሳሳቢ ነገር ነው። እንዲጠይቅ እና እንዲሰራ ያደረገው የክንዴ ባለቤት ደግሞ እንግዲህ ለአባቷ ተናግራ ነበረ። እንግዲህ ክንዴ ሰሞኑን ጠባዩ ተቃይሮብኛል፣ ምኑም ሊገባኝ አልቻለውም፣ የሆነ ነገር ስጠይቀው ይነጫነጫ ይበሰጫጫል ብላ ለአባቱ ተናግራለች። ክንዴም በጠዋቱ ተጠርቶ ለምንድን ነው ሚስትን የምታበሳጫት? ተቆጣኝ ምንድን እያለች እኮ ነው በስራ አንራት እያለ ይጠይቀዋል። እንግዲህ ክንዴ ማድረግ ጋጋ ጋጋ እኔ ምንም አውቀው ነገር የለም እንዲሁ ዝም ብለው ነው አረሙት ጋጋ እኔ ምንም አውቀው ነገር የለም እያለ ጉዳዩን መደጋገም ይጀምራል። እንግዲህ ጋጋ የተባለው በጣም ትልቅ ሰውና መካሬ መካሪ ነው እና በመካከላችን ምንም ችግር የለም እያለ ለማስረዳት ይሞክራል። እጅጉም እንግዲህ ከቤት ወጣ በጥዋቱ አከልም ብዬ የተከታተላቸው ነው ሁለቶችንም። እንግዲህ ኤ ሁላችሁ ልጅቷ ዜጋና ያለችው እና አምጣት ብሎ መንገዱን ያሳያቸዋል። በእርግጥ እነሱም ያውቃሉ የት እንደሆነ። ሁላቸውም ቦታ ቦታቸው እንዲዘው መንገዱን ጀመሩት። በመንገድ እንግዲህ አከለ ቀድሞ ስለደረሰ ሰው እንዳያቸው በማለት ቆይ ትንሽ ጠብቁ ብሎ ያስደነግጣቸዋል። ከደነገጡም በኋላ እንግዲህ ቀጥ ብለው ነበር የሄዱት ወደ ቤት እንግዲህ ይታይሽም ከመጸዳጃ ቤት ወደ ቤት ስገባ አፍነው ይዟታል ለመጮህ ሞከረች ግን ደግሞ ማን ይሰማታል ደግሞ ፊታችሁን ተሸፋፈኑ እሷን ስታመጧት ማንም ሰው ማየት የለበትም በማለት አስጠንቅቋቸው ስለነበረ ተሸፋፍኖም ነበር የገቡ አከለ የልብ የልብ ተሰምቶታል ምክንያቱም ይታይሽን በሚወዳት በሞገስ እንዲሁም በምትወደው ሰው ስላሳገታት። ከዛ ቀደም ብሎ እንግዲህ ሞገስ የሚባለው ቆይ ይታይሽ ለምንድ ነው እንደዚህ ጸባይ እየተቀያየረ፣ በባለፈውን ያግጀት አለ የሆነ እንደው ሰክረህም ሆነ ምንም ሆነ የውሻ አካትከው ነገር አለ ይለዋል። አረ ምንም አልተናገርኩም በማለት እንግዲህ ሞገስ ማሳውቋት ነበር። ከታገተች በኋላ ግን ይታባሽ ደግ አደረግኩ እያለ የልብ የልብ ተሰምቶት ደስ ብሎትም ነበረ። እጅጉም እንግዲህ ከተቀጠርበት ቦታ እየጠበቀው ነው። አከለን አከለ እየመጣለት አይደለም። እንዴ ምንድን ነው ይሄ ነገር፣ በጧቱ ወዛ ቦታ ድረስ ተብያለው ግን ደግሞ የሰው አልመጣ። አረ ወዲ አሁንስ ሰለቻይ ብሎ ወደ ቤቱ ሊሄድ ሲል እንግዲህ አከለ ከኋላ ይመጣና፣ እጅጉ እጅጉ በማለት ይጠራዋል። እንግዲህ እጅጉም እንዴ መጣ! እኔ እኮ በጣም ደብሮ ጥዬ ሊሄድ ነበረ፣ ሰለቸኙ መጠበቁ ይለዋል። አይ ይቀርታ ታዲያ ለምንድን ነበር የፈለግከኝ? በጣም አሳሳቢ ጉዳይ ነው ብለኝ አለ እኮ። አዎ ብያለ። ምን መሰለ የሆነ መሳሪያ ልገዛ ፈልጌ የሆነ ምስክር ያስፈልግሃል አለኝ። በጠዋቱ ደግሞ መሳሪያውን ለመግዛት እሽ አላለም። ሰውየውም ለማምጣት ፈቃደኛ አይደለም እና ምናልባት አንተ ምስክር ከሆንከኝ ብዬ ነው በማለት ጉዳዩን ሽምጥጥ አድርጎ ይክደዋል። እጅጉም እንግዲህ እሺ ይለዋል። በቃ እሺ ካልከኝማ ፍንጥር መጠጣት አለብን ይልና ወደ ካፌ ይዞት ይሄዳል። ፍቅረ እንግዲ ነው የተቋጨው። በቀጣይ ቪዲዮ ውስጥ እስከምንገናኝ መልካም ጊዜ።